ድንኳን ሐዘንና ደስታን የለቅሶ የሆታን ችሎ እንዳመሉ ሲያስተናግድ ሁሉን በግርማ መጎሱ ተኮፍሶ ቆሞ በወጪ ወራጅ ዓይን ጥልቅ ይላል ቀድሞ ሰው ለመነጋገሪያ ድንኳን ካየ ወዲያ እይዘረግፍ የለ አርብሮ ቤት አለ። ምንድን ነው ሚስጥሩ? ይህን ነገር ዝርዝሩ የቀብር ተመላሽ የሰርግ ግርግሩ ብዙ አይነት ዘፈን እየተዘፈነ ታዳሚው አካሉን በልብስ እየሸፈነ ሀዘንተኛው ደግሞ ደረቱን ሲደቃ ስቅስቅ ቢያሰኘውን ሙሾ የሀዘን ሲቃ የምባ ዶፍ ጅረቱ ፈሶ እየባከነ የልብ ወዳጅ ሀዘን አድሮም ካልሰከነ ድንኳን ሁሉን ችሎ ድንኳን አቻ ችሎ ያስጨርሳል እንጂ አይፈርስም ቸኩሎ። ድንኳን ባለሸራው ድንኳን ባልጨርቁ ይገተራል፣ ደጃፍ ሞቶ ቤት ስለቁ። ሌላም ድንኳን አለ ሰው ያላስታውሰው፣ የፈረሰ ዕለት አፈር የሚለብሰው፣ ምድራዊ ድንኳኑ አገር የሚያምሰው፣ አቶ አፈር ነበር ለካስ ያልሞተ ሰው። አቶ አፈር ነበር ለካስ ያልሞተ ሰው። ከደራሲና ገጣሚ አድማሱ አረሩ ነጋሽ።